ዜናው አንጋፋው የአይከል ሁለተኛ ደረጃ ትምህርት ቤት ስም ወደ ዋርካበር መቀየሩ ትክክል አይደለም ተባለም። በጎንደር መተማ ያለው መንገድ እንዲዘጋ የተደረገው በሴራ መሆኑ ታወቀም። በላይ አርማጮ ወረዳ ጃን ፈንቀራ ቀበሌ አሁንም ከመንግስት ቁጥጥር ውጭ ሆኖ መቀጠሉ ተገለጸም። በአማራ ክልል ዳግም በአገረሼ የኮሌራ ወረሸኝ የክልሉ ጤና ቢሮ የቋራውን በርሚል ጊዮርጊስ ወነጀለም። ሰላም ጤና ይስጥልን። ወደ ተመልካቾቻችን በመከታተል ለምትገኙት ያቅማንት ሚዲያ ነው። አርዕስቶችን በማስቀደም የሳፍን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። አንጋፋው የአይከል ሁለተኛ ደረጃ ትምህርት ቤት ስም ወደ ዋርካ በር መቀየሩ ትክክል አይደለም ተባለም። ከተመሰረተ ከ55 ዓመታት በላይ የሆነው የአይከል ሁለተኛ ደረጃ ትምህርት ቤት በስሙ የሚጠራ የመሰናዶ ዘርፍ ስለተፈጠረ ስሙን ወደ ዋርካብር መቀየር አግባብነት የለውም ተብሏል። መሰናዶም ሆነ ሁለተኛ ደረጃው አይከል መባላቸው ምን ችግር ፈጥሮ ነው በሰፈር ስም መጥራት ያስፈለገው የሚሉ ወገኖች ድርጊቱ አሳፋሪ ነው ብለውታል። በጎንደር ከተማ የሚገኘው አንጋፋው የፋሲለደስ ትምህርት ቤት ወደ ፕሪፓራቶሪ ሲያድግ ሁለተኛ ደረጃው ስሙን ሳይቀይር የፋሲለደስ ሁለተኛ ደረጃ ትምህርት ቤት እየተባለ መጠራቱ እንደቀጠለ የገለጹልን አስተያየት ሰጭዎች አይከል መሰናዶ ትምህርት ቤት እንዳለ ሆኖ አይከል ሁለተኛ ደረጃ ትምህርት ቤት ተብሎ መጠራት እያለበት ዋርካቨር መባሉ ለትምህርት ቤቱ ታሪክ አይመጥንም ብለዋል። በ1950ዎቹ የአንደኛ ደረጃ ትምህርት በማስተማር ስራ የጀመረው አንጋፋው የአይከል አጠቃላይ ሁለተኛ ደረጃ ትምህርት ቤት ለሀገርና ለዓለም ትልልቅ አስተዋጽኦ እያበረከቱ ያሉ ምሁራንን ያበቀለ መሆኑ እየታወቀ እንደ ተራ ትምህርት ቤት ስሙን መቀየር ተገቢ አይደለም ሲሉ አንድ የቀድሞ ተማሪ የነበሩ አስተያየት ሰጪ ተናግረዋል። የመረጃ ምንጮች እንደገለጹት ከሆነ የድሮው የአይከል አጠቃላይ ሁለተኛ ደረጃ ትምህርት ቤት እያደገ በመምጣቱም በ1990ዎቹ ወደ መሰናዶ ትምህርት ቤት ሲያደግ በውስጥ ሁለተኛ ደረጃ ትምህርት ቤትነቱን ሳይለቅ መዝለቁንና በመካከላቸው አጥር ታጥሮላቸው ቆይቷል። የሁለተኛ ደረጃ ትምህርት ቤቱ ስም መቀየሩን ህዝቡና ባለድርሻ አካላት ባያውቁም ከአራት ቀናት በፊት የጭልጋ ወረዳ ሀገር አቀፍ ፈተና ውጤትን ስለማሻሻል ባወጣው ዘገባም በቅርቡ ከአይከል ሁለተኛ ደረጃ ትምህርት ቤት ወደ ዋርካቨር ሁለተኛ ደረጃ የስም ቅያሪ ያደረገው ሁለተኛ ደረጃ ትምህርት ቤት በማለት ዘግቧል። የአንጋፉ አይከል ሁለተኛ ደረጃ ትምህርት ቤት ስም ቅያሪ አያስፈልገውም የሚሉ ወገኖች በበኩላቸው የስም ቅያሪ ቢያስፈልግ እንኳን ህብረተሰቡ አስተያየትን ሊሰጥበት ይገባ ነበር ብለዋል። በአንጋፋ አይከል አጠቃላይ ሁለተኛ ደረጃ ትምህርት ቤት የሚጠሩ የመሰናዶና የሁለተኛ ደረጃ ትምህርት ቤት መኖራቸው የትምህርት ቤቱን ታሪካዊ እድገትና ለማህበረሰቡ እያበረከተው ያለውን አስተዋጽኦ የሚያመላክት በመሆኑም የትምህርት ቤቱ ማህበረሰብና የወረዳው ትምህርት ጽህፈት ቤት ጉዳዩን በአጽንኦት ተመልክተው እንዲያስተካክሉ ተጠይቋል። የትምህርት ቤቱ ስም እንዲቀየር የሚያደርግ አንዳች አሳማኝ ምክንያት ስለሌለ ትምህርት ቤቱ በነበረው ስሙ መጠራት አለበት የሚሉ ወገኖች በበኩላቸው ስሙ ይቀየር ከተባለና ህብረተሰቡ ካመነበት የትምህርት ቤቱን ታሪካዊነት የሚያሳይ ስም ነው ሊሰጠው የሚገባው ሲሉ ተናግረዋል። አይከል መሰናዶና ሁለተኛ ደረጃው ባይከል ስም መጠራት በቀጣይ አንደኛ ደረጃ ና ህጸደ ህጻናት ያንጋፋው ትምህርት ቤት አካል ሆነው ሊጠሩ ይገባል ተብሏል። ከጎንደር መተማ ያለው መንገድ እንዲዘጋ የተደረገው በሴራ መሆኑ ታወቀም። ከጎንደር ጭልጋ ከዛ መተማ የሚወስደው መንገድ ላለፈው አንድ ወር ተዘግቶ የዘለቀው በክልሉ ጽንፈኛ መሪዎችና ለዘራቸው በሚያዳሉ የመከላከያ ባለስልጣናት ነው ተብሏል። በቀጠና የተሰማራውን የመከላከያ ሰራዊት የሚመሩት አንዳንድ የአማራ ተወላጅ የሆኑ የፋኖ ደጋፊ መኮንኖች የቅማንትን ጥያቄ ለማዳፈን ከሚሰራው የክልሉ ጽንፈኛ ባለስልጣን ጋር በመምከር ነው መንገዱ እንዲዘጋ የተደረገው እንጂ ሌላ ምክንያት የለውም ሲሉ የመረጃ ምንጮቻችን ተናግረዋል። ከአንድ ወር በፊት አንድ ስሙ ያልተጠቀሰ የመከላከያ ሰራዊት አዛዥ ከሼዲ ወደ ጎንደር እየተጓዙ በነበሩበት ወቅት የቅማንት ታጣቂ በዚህ መንገድ ላይ ኬላ ጥሎ ገንዘብ እያካበተ በመሆኑ ይህን መንገድ እንዘገዋለን ሲል መሰማቱን የመረጃ ምንጮቻችን ገልጸዋል። በተለያዩ ጊዜያት ከጽንፈኛው ካድሬ ጋር በመወዳጀት ተደራጅተው ራሳቸውንና አካባቢያቸውን ከጽንፈኛው ፋኖ የሚጠብቁ ታጣቂዎችን ግንት ላይ በድንገተኛ ጥቃት ሲያስገድሉ የቆዩት ኮሎኔል በየነና ብርጋዴር ጄኔራል መካሽ ዛሬም መንገድ በመዝጋት በቅማንት ሕዝብ ላይ ያላቸውን ጥላቻ እያሳዩ ነው ተብሏል። በቅማንት ሕዝብና በታጋዮች ላይ ሴራ እያሴሩ የሚገኙት እነዚህ በአማራነት ጽንፈኝነት የሰከሩ መኮንኖች ከዚህ በፊትም የቅማንትን ሕዝብ ከፋኖና ከልዩ ኃይሉ ጋር ሆነው ሲያስጨፈጭፉና ሲጨፈጭፉ የነበሩ ስለመሆናቸው በርካታ ማሳያዎች አሉ ሲሉ አይከል ከተማ አንዳንድ አስተያየት ሰጪዎች ተናግረዋል። በተያዘ ዜና ትናንት መጋቢት 29 ቀን 2015 ዓ.ም ጭልጋ ወረዳ አዲስ ድስጊ አካባቢ ለሽፍታው ቡድን እንጀራ ሊያቀብሉ ሲጓዙ አግኝቻቸዋለሁ በሚል መከላከያ ሁለት ልጆችን መግደሉት ሰምቷል። ልጆቹ እየተጓዙ ቁሙ ሲባሉ አልቆምም ብለው በመሮጣቸው ነው እርምጃ የወሰድ ነው የሚል መልስ ተሰጥቷል፣ ያሉት የመረጃ ምንጮቻችን የተባለው መረጃ ትክክል ስለመሆኑ በገለልተኛ ወገን አልተጣራም ብለዋል። ሥርዓት አልበኝነት በነገሰበት በአሁኑ ወቅት የጸጥታ ኃይሉ የፈለገውን ሰው እየገደለም ቁም ስለው ስለ ሮጠነው የገደልኩት በሚል ማስረጃ የሌለው ምክንያት ንጹሐንን ሊጎዳ እንደሚችል በማህበረሰቡ ዘንድ ስጋት መኖሩ ታውቋል። ከማዕከላዊ ጎንደርና ከጭልጋ ወረዳ ጋር ባልተገባ ግንኙነት ተቀራርበው የሚሰሩት የመከላከያ ሰራዊት ኃላፊዎች ዛሬ ደግሞ የቅማንት ታጣቂዎች ሰራባ ካምፕ ገብተው ታድሶ ካልወሰዱን እንመታለን እያሉ መሆናቸው ተሰምቷል። ቅማንትን ጠባቂ አልባ አድርገው የፈለጋቸው ለማድረግ የሚሰሩ አማራ ጽንፈኞች በዚህ መንገድ ከሙሰኛና ዘረኛ መኮንኖች ጋር በማሴር የተለመደውን ቅማንት ላይ የመዝመት እቅድ ይዘዋል ተብሏል። በላይ አርማጮ ወረዳ ጃኒ ፈንቅራ ቀበሌ አሁንም ከመንግስት ቁጥጥር ውጭ ነው መቀጠሉ ተገለጸ። ራሳቸውን የአማራ ፋኖ ነን የሚሉ ኃይሎች የተቆጣጠሩት የጃኒ ፈንቅራ ቀበሌ አሁንም በታጣቂዎች ቁጥጥር ስር ሲሆን የወረዳው አመራር ወደ ቦታው ገብቶ ሕግ ለማስከበር ምንም አይነት ፍላጎት እንዳላሳየ ተመላክቷል። አካባቢው በታጠቁ ኃይሎች ስር ከመውደቁ አስቀድሞ በቦታው የነበረው የመንግስት የጸጥታ ኃይል ሳንጃን ተሻግሮ ጃሃ ቀበሌ አካባቢ መስፈሩንና በዝምታ ሻግሮ እየተመለከተ እንደሚገኝ የዓይን እማኞች ለጃን ቅማንት ሚዲያ ገልጸዋል። አካባቢውን የተቆጣጠረው ማሩ ኪዴ የተባለ ግለሰብ የሚመራው ጦር ሲሆን አቶ ማሩ ከዚህ በፊት የመንግስት ባለስልጣናት ስልጣናቸውን ተገና አድርገው ከፍተኛ በደላ አድርሰውብኛል በሚል እንደሸፈተ ምንጮቻችን ገልጸዋል። ጉዳዩ አስቸኳይ ልባት ካልተሰጠው ቀስ በቀስ ሙሉ በሙሉ የጽንፈኛው ፋኖ መፈንጫ ይሆናል የሚሉት የአካባቢው ነዋሪዎች አሁንም አማራውና ቅማንቱ በሚኖርባቸው አዋሳይ ቦታዎች ላይ የሚኖረው ማህበረሰብ እየተፈናቀለ መሆኑን ተናግረዋል። ቀበሌውን የተቆጣጠረው የታጠቀ ኃይል በተወሰነ መልኩ ተደራጅተው ሲዘርፉ የነበሩ ሌቦችን በማጥፋት ሕዝቡ በስጋት ውስጥ ሙኖ ዝምታን እንዲመርጥ አድርጎታል፣ የሚሉት የመረጃ ምንጮቻችን መንግስት የሚባል በአካባቢው ዝር ብሎ እንደማያውቅ ገልጸዋል። በቀበሌው በተደጋጋሚ በሚፈጠረው ግጭት ምክንያት አካባቢያቸውን ለቀው ወደ ትክል ድንጋይ ከተማ መጥተው የሚኖሩ የማኅበረሰብ ክፍሎች እንዳሉት ከሆነ ደግሞ የተወሰኑ የወረዳ አመራሮች አሁን ጃኒካው ቀበሌን በተቆጣጠሩት ታጣቂዎች ሰበብ መደበኛውን ጽንፈኛ አማራ ፋኖ ወደ ቦታ የማስገባት ፍላጎት እንዳላቸው ታውቋል። በወረዳው ባለስልጣናትና በማሩ ኪዴ መካከል ያለው ችግር በህግና በሀገር ሽማግሌ የሚፈታ የግል ጉዳይ ሆኖ እያለው ወደ አልተገባ አቅጣጫ የወሰዱት የመንግስት ባለስልጣናት ናቸው የሚሉት የጉዳቱ ሰለባዎች፣ ይህም በግለሰቡ አመካኝተው ሙሉ ወረዳውን ለጽንፈኛው ፋኑ አሳልፎ የመስጠት ፍላጎት እንዳላቸው አመላካች ነው ብለዋል። የክልሉና የማዕከላዊ ጎንደር ቅማንት ጠል ጽንፈኛ አማራ ፖለቲከኞችና ተላላኪዎቻቸው መራገፊያ የሆነችው ትክልድንጋይ ከተማም በቅርቡ በጽንፈኞች እጅ ላለመውደቋ ምንም ዋስትና የለም የሚሉ አካላት በበኩላቸው ከተማው ውስጥ በጠራራ ፀሐይ ሰው ይገደላል፣ ታግተው ይወሰዳል፣ ንብረትም ይዘረፋል ሲሉ ስርዓት አልበኝነት መንገሱን ተናግረዋል። ይህ መረጃ ምንጮቻችን አክለውን በወረዳው ባለው አደገኛ የግጭት ድባብ ምክንያት የገጠሩ ማህበረሰብ ቤቱን እየጣለ ወደ ትክልድንጋይ ከተማ ሲገባም፣ በሌላ በኩል ደግሞ አንዳንድ የከተማው ነዋሪም ወደ ጎንደርና አዲስ አበባ ጭምር ለቆየ ሄደ መሆኑን ጠቁመዋል። በአማራ ክልል ዳግም በአገረሸ የኮሌራ ወረርሽኝ የክልሉ ጤና ቢሮ የቋራውን በርሚል ጊዮርጊስ ወነጀለም። በአማራ ክልል በፍጥነት እየተዛመተ ያለውን የኮሌራ ወረርሽኝ ለመቆጣጠር መንግስት ለተወሰነ ጊዜ በአዋጅ መልክ ክልከላ እንዲያደርግ የክልሉ ጤና ኢንስቲትዩት ጠይቋል። በክልሉ ከሐምሌ ወር 2015 ዓ ም ጀምሮ ለአምስት ተከታታይ ወራት ተከስቶ የነበረውን የኮሌራ ወረርሽኝ በከፍተኛ ጥረት መቆጣጠር ተችሎ እንደነበረ የገለጸ አማራ ክልል የማህበረሰብ ጤና ኢንስቲትዩት ለዚህ ወረርሽኝ ምክንያት የሆነው የበርሚል ጸበል ባለመዘጋቱ ድጋሚ አገርሽቶ የሰው ህይወት እየጠፋ ነው ብሏል። በክልሉ ብሎም በሀገሪቱ እየተስተዋለ ላለው የኮሌራ ወረርሽኝ ምክንያት የሆነው ቋራ የሚገኘው በርሚል ጊዮርጊስ ነው በሚል መንግስት ጸበሉ እንዲዘጋ ስራ ጀምሯል ያሉ የጸበሉ ባለቤት ነን የሚሉ አካላት በርሚል አይዘጋም የሚል አዲስ የማህበራዊ ሚዲያ ዘመቻ የከፈቱ ሲሆን፣ ቤተክርስቲያኑን እንደ አዲስ ለመስራት መታቀዱንም ገልጸዋል። በክልል ውስጥ ከመጋቢት 28 2017 ዓ.ም ወደ 1450 የሚጠጋ የኮሌራ ህሙማን ሪፖርት መደረጉንና እና የሰዎች ህይወት መጥፋቱን የገለጸ ክልሉ ጤና ኢንስቲትዩት ለዚህ በሽታ መስፋፋት በቋራ በርሚል ጊዮርጊስ ያለው ንጽህናውን ያልጠበቀ የጸበል አገልግሎት ነው ሲል ክስ በርሚል ጊዮርጊስን ጨምሮ ወረሽኝ ወዳለባቸው አካባቢዎች ማህበረሰቡ ከመንቀሳቀስ እንዲቆጠብ ጥሪ ያቀረበው ድርጅቱም ድጋሚ አገረሸ የኮሌራ ወረሽኝ በአጭር ጊዜ ውስጥ በቁጥጥር ስር የማይውል ከሆነ ለዚህ መነሻ በሆኑ የጸበል ቦታዎች ላይ እስከ መዝጋት የሚደርስ እርምጃ ሊወሰድ እንደሚችል ፍንጭ ሰጥቷል። በሽታው በቋራ በርሚልና ምርት ደለጎ እየተባሉ በሚጠሩ ቦታዎች ተነስቶም ወደ ደንሳጃዊ ፍልውሃና ባህር ዳር ከተማ ድረስ መስፋፋቱን ጠቁሟል። በርሚል ጊዮርጊስን ጨምሮ የኮሌራ ወረርሽኝ መነሻ ናቸው የተባሉ ቦታዎችን የሚያስተዳድሩ አካላት ወረርሽኙን ለመከላከል በሚደረገው ጥረት ለመተባበር ፈቃደኛ እንዳልሆኑና ይበልጥ ችግሩ እንዲባባስ ምክንያት እንደሆኑም ይነገራል። ስለ በርሚል ጊዮርጊስ ጸበል በተለያዩ ማህበራዊ ሚዲያዎች በሚሰበኩ ስብከቶች ምክንያት በአካባቢው የጸጥታ ችግር እያለ ጭምር ሕዝብ ወደ ቦታው በብዛት እንደሚጎርፍና ና ቦታው ላይ ሲደርስ በኮሌራ ተይዞ የሚሞት እንዳለ እንዲሁም ወደ መጣበት አካባቢ ሲመለስ ለበሽታው መስፋፋት ምክንያት እንደሚሆን ሲነገር ቆይቷል። የጸበል ቦታውን የሚያስተዳድሩት የሃይማኖት አባቶች መንግስት ለአካባቢው ማህበረሰብ የቆፈረውን ውኃ ተአምር ታይቷል በሚል ወደ ጸበል ከቀየሩት በኋላም ጸበሉን ለመጸበል ከሚመጣው ምእመን ሳንቲም ከመልቀም ውጭ ለአካባቢው ንጽህና ምንም አይነት ደንታ እንደሌላቸውና ለዚህ ሁሉ እልቂት ተጠያቂዎቹ እነሱ መሆን እንዳለባቸው በበርካቶች ዘንድ ይታመናል። በቅርቡ የፈረንሳይና የጀርመን መንግስታት በርሚል ጊዮርጊስ የተባለውን ጸበል በስም በመጥቀስ ከዚህ የጸበል ቦታ ወደ ሀገራቸው የገቡ ሰዎች የኮሌራ በሽታ ይዘውባቸው እንደገቡና ምልክቶች እንደተገኙ መግለጻቸውም አይዘነጋም። ውዳድማጮቻችን ለዛሬ የነበሩን ዘገቦችን ይመስሉ ነበር። መልካም ጊዜ።